በለገሃር አካባቢ በመንግስትና በግል አጋርነት የቤት አቅርቦቱ ላይ ሰፊ ትኩረት በመስጠት እኛ የ12000 ኮንትራት ነው ያለን ከመንግስት ጋር የምንሰራቸው የቤት አቅርቦትን ለማሳደግ። እንደ ግል አጋርነት ምንድን ነው እየሰራችሁ ያላችሁት ስራ? በጣም ዘመናዊ ከሚባሉና ከተማ ላይ ከሚገኙ መንግስት ብቻውን ይሄን ዲማንድ ሳትስፋይ ሊያደርገው አይችልም። ከመቶ ሺህ በላይ የሆኑ ቤቶችን ያለማሉ። የት የት ነው አካባቢ ያካለለ ነው? እዚ ካሳንቺስ አካባቢ ላይ ያረፈ እንደመሆኑ መጠን 34 ህንጻዎች ይኖሩታል። ይሄኛው ባለ ሁለት መኝታ 79 ስኩዌር ሜትር ስፋት ያለው ቤታችን ነው። 240 ሜትር ኪዩብ በሰዓት ማምረት አቅም ያለው ማሽን ነው። የቤት ችግር መፍታት አለብን የሚል ቁርጥ ያለ አላማ አለው የከተማ አስተዳደሩ።